አይ ቤተሰብ ሰብ እንዴት ናችሁ? ሁሉ ሰላም፣ እኔ ጋር ሁሉ ሰላም። እስኪ ዛሬ ደግሞ አንዲት ሀሳብ ላንሳ። በተለይ ሴቶችና ቲክቶከሮችን ይመለከታል። ስፔሻሊ ማስታወቂያ የሚሰሩት ማለት ነው። እሺ፣ ሴቶች ስልክ ቁጥራችሁን ስትጠየቁ ማለትም አስር ድጅት ስልክ ቁጥር ለመናገር የሚቀላችሁ እድሜያችሁን ስትጠየቁ ደግሞ በዚህ በዛ ዝም ጭጭ፣ ግዴታ ሲሆን ደግሞ 21 21 22 23 25 ላለማለፍ የምታደርጉት ድርድር በጣም ነው የሚገርመኝ በጣም ነው የሚገርመኝ የአርባ አንድ የሰላሳ ዘጠኝ የሰላሳ ስምንት አመቷ ሲልዩ ሀያ አምስት ምናምን ምናምን ስትል ስትል እጅግ በጣም በጣም በጣም በጣም ነው የሚገርመው እ ምንድን ነው እናንተ ብትደብቁት እኮ ተፈጥሮ ያጋልጣችኋል። ተደብቆ የሚቀር ነገር አይደለም። ወርቅ አይደለም እድሜ፣ ወርቅ አይደለም ተደብቆ አይቀር። ምንድን ነው? ለምን እውነቱን ተናግራችሁ ከመሸበት እ ይህ ማለት አብዛኞቻችን፣ አብዛኛዎቹን ሴቶች ማለት ነው እንጂ ሁሉንም ሴቶች ያካታል ማለት አይደለም። እኔ ግን ኤክስፖዝ በመሆንባቸው ወይ ደግሞ በሚገጥሙ ሁነቶች ብዙ ሴቶች ትክክለኛ ያልቸውን ግንኛ መገመት የምንችለውን ሁሉ ስልቅጥ ዋጥ የምታደርጉ ሴቶች ግን እረፉ፣ አይጠቅማችሁም እናንተ ወደ ውስጥ ዋጥ ተረጓትም ተፈጥሮ ያዋላለ ለውጭ ያወጣታትና፣ በደረጃችሁ ኑሩ። በተለይ ደግሞ ቦረሽ ቦረሽ ቦረሽ እያደረጋችሁ ሽማግሌ ሊሆናችሁ በአርቲፊሻል ነገር በአርቲፊሻል ሳር ተከላ በአርቲፊሻል ሳር ተከላ ቅንድብ እና ሌላም ሌላም ሌላም ነገር በማድረግ ታድሳችሁ አርባ ሆኗችሁ ሀያ የምትሉ ሰዎች አምሳ ሆናችሁ ሀያ አምስት የምትሉ ሰዎች ረፉ ረፉ እያን እየከፋን ነው ሌላ ደግሞ ትንሽ ፎሎራቸው ከፍና በርከት ያሉ ቲክቶከሮች ደግሞ ማስታወቂያ ይሰራሉ አይደለም እንደሚታወቀው ማስታወቂያ ሰራን ይሉናል። እሺ ማስታወቂያ መስራቱ ጥሩ ነው። እቃውን ወይም ፕሮዳክቱን ከእነ ብራንዱ እሺ፣ በአሪፉ ያስተዋውቃሉ። በእርግጥ ማስታወቂያ የሚገባባቸው እንትኖች ሁሉም ጥሩ ናቸው ማለት አይደለም። እንዲያውም ገቢያ ያጡ ነገሮች ናቸው ብዙ ጊዜ ለፕሮሞሽን የሚቀርቡት። ገቢያ ያላቸው ነገሮች ለፕሮሞሽን ብዙ ጊዜ አይቀርቡ። እሺ፣ ያ ይሁኑ ይሁን፣ ችግር የለውም። ፕሮሞት ይደረግ። ፕሮሞት ሲደረግ ግን ምንድነው የሚያደርጉት? እንደ ሴት ልጅ እድሜ፣ ድሮ የሴት ልጅ እድሜ እና የወንድ ልጅ ደሞዝ አይጠየቅ ነበር። ነገር ግን የወንድ ልጅ ደሞዝ ይጠየቃል፣ ግልጽና ግልብ ነው። የሴት ልጅ እድሜ ጠየቃት ይመረመራል። እና እነዚህ ቲክቶከሮች ምንድን ነው የሚያደርጉት? ፕሮዳክቱን ወይ ደግሞ ምርቱን በቃ በዚህም በዛም በዚህም ብላ በተለያየ መንገድ ያስተውቁትና ፋይናሊ ዋጋውን ሲባሉ ኮል ደውሉ ደውሉ አድራሻ ምናምና የተጠየቁት እኮ ዋጋው ዋጋው እኳ አንዱ የፕሮዳክት አካል ስለዚህ ለአንተ ወይ ደግሞ ለአንቺ ያለልሽን ነው አለመት የምትመገብ ስለዚህ ዋጋውን ተናገር እ እዚህ ጥሩ ጥሩ መስላችሁ ማስታወቂያው ላይ ጥሩ ጥሩ መስላችሁ እዛ ስንመጣላችሁ ጋማ ልትሉን ማለት ነው። ጋማ ልትሉን። ዋጋውን ብትነግሩን ከተመቸን እንመጣለን፣ ካልተመቸን ደግሞ ይቀራል። እዛ መተን ዋጋውን ካልተስማማን እኮ አንገዛው። ግን የትራንስፖርት የለላም ወጪ ለምን እንወጣለን? ዋይ ለምን አትናገሩም? ያው እነዚህ የሚመለከታችሁ ቲክቶከር ማስታወቂያ የምሰሩ ሰዎችን ነው። ሌሎችን አይደለም። ኖት ኦንሊ ቲክቶከር፣ ሌላ ማንኛውም ሶሻል ሚዲያ ዩቲዩብ ላይ ቢሆን እንደዚህ ማስታወቂያ የምሰሩ ሰዎች ተመጣጣኝ የሆነ ለእቃው የወጣለትን ዋጋ፣ ብራንዱን ለምን ያህል ጊዜ ያገለግላል ምን ያህል ዋስትና እንዳለው የሚለውን አብራችሁ መግለጽ መቻል አለባችሁ፣ ወይ ደግሞ እንዳለባቸው ንገሯቸው ማለት ነው። በሌላ ታይትል በሌላ ረስ ከምንገናኝ ሰናይ ጊዜ እየሆንላችሁ። እኔ ያው ያስተዋልኩትን ለመናገር ያህል ነው። ነገር ግን የተናገርኩት የትም ቦታ የምታገኙት ነው፣ እውነት ነው ማለት ነው። ኤኒ ዳውት ካልተመቻችሁ ኮመንት አስቀምጡ። ከተመቻችሁም ኮመንት አስቀምጡ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ይመቻችሁ።